ሰበር ዜና ሰኔ 11 2017። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች እዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጠቅላይ ሚኒስተሩ አስፈላጊ ከሆነ አማራ ክልል ግንባር ወርጄም እዋጋለው ሲሉ ለጀኔራሎቻቸው በቁጣ መናገራቸው ተሰማ። ጠቅላይ ሚኒስተር አብይ አህመድ ባለፉት ሶስት ሳምንታት በአማራ ክልል የደረሰባቸውን ከፍተኛ ሽንፈት ለመገምገም አስ የተኳይ ስብሰባ ጀኔራሎቻቸውን ጠርተው ማድረጋቸው ተነግሯል። ጠቅላዩ ጀኔራሎቻቸውን ለአንድ ሰዓት ከ42 ደቂቃ ውጪ አድርገው የስድብ ውርጅብኝ አውርደውባቸዋል። ጎንደር ውስጥ የመሳሪያ ዲፖ እስኪ ወድም ሄሊኮፕተር እስኪ ወድቅ የተነበራችሁ አዲስ አበባ እስኪ ደርሱ ነው ወይ የምትጠብቁት? ሲሎም ጀኔራሎቻቸውን አፋጠዋል። ጠቅላይ ሚኒስተሩ በአማራ ክልል ስለተገደሉ ጀኔራሎችም ጨምሮ በአማራ ክልል እየተደረገ ስላለ ውጊያም አንድ በአንድ ተናግረዋል። ከውስጥ ምንጮች የደረሰንን ይህንን ሰበር መረጃ ወደ እናንተ የምናቀርበው ይሆናል በኩል አቶ ታዬ ድንዳአ የሚፈጠረው አይታወቅም ብሎ ከመታሰሩ በፊት ባስቀመጠው ቪዲዮም ቃለ መጠየቅ አብይ አህመድ አማራን ላጠፋው ነው ብሎ አስቀድሞ ነግሮኛል ሲል ቃል በቃል ተናገረም። ታየድ ድንዳአ ጠቅላይ ሚኒስትሩ በጠና ታመው ዱባይ አልጋ ቁራኛ ሆነው ነበር ሲል ተናግረዋል። ታየድንደ አ ይህንን ንግግር ያደረገበትን ቪዲዮ ይዘነዋል፣ እናስመለክታችኋለን። በሌላ በኩል ኦህዴድ ብልጽግና ደረቅ ወንጀል ህጋዊ አድርግ ያለው ብሏል። ከዚህ በኋላ ወንጀል መርማሪዎች ተጠርጣሪ ዜጎችን በእሳት እያቃጠሉም የሆነ ጥፍር እየነቀሉ ምርመራ ቢያደርጉም ሞት ከሌለ አይቀጡም የሚል ህግ ዛሬ ጸድቋል። በፊት ከነበረው የጸረ ሽብር ህግ እጅግ አሰቃቂ በሆነ መልኩ ተባብሶ መጥቷል። የኢትዮጵያ ህዝብን ስላስደነገጠው አዲሱ ህግም ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል በአማራ ክልል የሚደረገው ውጊያ እንደቀጠለ ነው። የፋኖ ኃይሎች በወሰዱት እርምጃ የአገዛዙ ጦር ክፉኛ ድባቅ ተመቷል። በርካታ ወታደሮች ሙትና ቁስለኛ ተደርጓል። የአገዛዙ የጦር መሪዎችም በፋኖ ኃይሎች መገደላቸውም ተሰምተዋል። በወሎና ጎጃም በከባድ መሳሪያ እየቀለጡ አውደ ውጊያዎች እየተደረጉ ነው ተደርገዋል። የፋኖ ኃይሎች በርካታ ይዞታዎችን ከመከላከያ ሰራዊት እየነጠቁ መቆጣጠራቸውም ታውቋል። ከጦር ግንባር የተሰሙ መረጃዎችን ይዘናል እናስደምጣቸዋለን። እንዲሁም አንድ ከፍተኛ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 ቀዳሚ ወዳደረኩት ዘገባ አልፋለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መሰረተች። በወንጀል ተጠርጣሪው አቶ ትዝታው ሳሙኤል ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰረጫ መንገዶችና በሶሻል ሚዲያም ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም እንዲሁም ቲክቶክ ቻናሎችን በመጠቀም ከፍተኛ እንቅስቃሴ ሲያደርግ መቆየቱ ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብጹ አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያንን፣ መነኮሳትን፣ አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍት ደውያን መጽሐፍት ናቸው፣ መጥፋት አለባቸው ማለቱንም ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በቅድስና የምታከብራቸውን የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታት፣ ጣዖታ ምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ ተመስርቶበታል። መምሪያው በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩን ለሚመለከቱ አካል ቀርቦም ግለሰቡ በሕግ ተጠያቂ እንዲሆንም ባቀረ ማቅረቧ አቤቱታን ገልጿል። ግለሰቡ አሁን በኢትዮጵያ እንደሚገኝም ነው የተገለጸው። ወደ ቀጣዩ ዘገባ አልፋለሁ። ኦህዴድ ብልጽግና የኢትዮጵያን ህዝብ ያስደነገጠ ደረቅ ወንጀል ህጋዊም አድርጊያለው ብሏል። ከዚህ በኋላ ወንጀል መርማሪዎች ተጠርጣሪ ዜጎችን በእሳት እያቃጠሉ የሚሆነ ጥፍር እየነቀሉ ምርመራ ቢያደርጉም ሞት ከሌለ አይቀጡም የሚል ህግ ዛሬ ጸድቋል። የህዝብ ተወካዮች ምክር ቤት ያጸደቀው አስደንጋጭ አዋጅና አንድምታዎቹ ተወቹ ሲተነተኑ ነው። በኢትዮጵያ የህዝብ ተወካዮች ምክር ቤት የጸደቀውና መርማሪዎችን ከሞት በስተቀረ ተጠያቂ አያስደርግም የተባለው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት የሚከለክል አዋጅ ለሰብአዊና ዲሞክራሲያዊ መብቶች ያለው አንድምታ እጅግ አስደንጋጭ ነው ተብሏል። አዋጁ ሽብርተኝነትንና ህገ ወጥ የገንዘብ ዝውውርን ለመከላከል ያለመ ነው ተብሎ ቢገለጽም ከአዋጁ ጀርባ ያለው የአገዛዙ ፍላጎት ግን የህግ በላይነትን የዜጎችን ደኅንነትና የመናገር ነፃነትን በከፍተኛ ሁኔታ አደጋ ላይ የሚጥል ነው ተብሏል። አዋጁ የኢትዮጵያውያንን ሰብአዊ ክብር የሚያዋ ማስዋረድና በወንጀል ምርመራ ስም የጭካኔ ድርጊቶችን አንደር ከቨር ኢንቨስቲጌሽን ለመፈጸም ያለመ ነው ሲሉም የመረጃ ምንጮቻችን ገልጸዋል። ከግድያ ወንጀል በስተቀር ለሚፈጸሙ ማንኛውንም ወንጀሎች መርማሪዎች ተጠያቂ እንደማይሆኑ የሚገልጸው ይህ አዋጅ የዜጎችን ሰብአዊ ክብር የሚጨፈልቅና ጭካኔ የተሞላባቸው ድርጊቶችን በነፃን ለመፈጸም የሚያስችል መንግስታዊ ወንጀል ህጋዊ የሚያደርግ አዋጅ ነውም ተብሎለታል። በምርመራ ወቅት መርማሪዎች ከግድያ ውጭ ያሉ የምርመ ዘዴዎችን እንዲፈጽሙ የሚፈቅደው ህግ መርማሪው ምርመራ የሚደረግባቸው ተጠርጣሪዎችን አካል ማጉደልና ማሰቃየት ህጋዊ ሽፋን የሚሰጥ አዋጅ ነውም ተብሏል። ሁኔታው የዓለም አቀፍ የሰብአዊ መብት ድንጋጌዎችን በቀጥታ የሚጥስ ነውም ተብሏል። አዋጁ ሲተረጎም በወንጀል ተጠርጥረው በምርመራ ላይ የሚገኙ ዜጎች በመርማሪዎች ተዘግዘቀው ቢገረፉም፣ ጥፍራቸው ቢነቀል፣ ዓይናቸው ቢጠፋም፣ አካላቸው ቢጎደል፣ የመራቢያ አካላቸው ከጥቅም ውጭ ቢሆን ያስገድዶ መደፈርና ግብረ ሰዶሚያዊ ጥቃት ቢፈጸምባቸው ተጠርጣሪዎቹ እስካልሞቱ ድረስ መርማሪዎቹ ያሻቸውን ማድረግ ይችላሉ እንደማለት ነው። አዋጁ ኢትዮጵያ ፈራሚ የሆነችባቸውን የዓለም አቀፍ ስምምነቶች፣ በተለይም ዜጎች በምርመራ ወቅት የማሰቃየትን ጭካኔ የተሞላባቸው ኢሰብአዊና አዋራጅ አያያዞችን እንዲሁም ቅጣቶችን የሚከለክሉ ስምምነቶችን በሙሉ መርማሪዎችን እንደፈለጋችሁ መጣስ እንዲችሉም ፈቅጄላችኋለሁ የሚል ነው ይህ አዋጅ መንግስት የዜጎችን ደህንነት ከማስጠበቅ ይልቅ አብይ አህመድ በፀጥታ ኃይሎቹ በኩል ጭካኔ የተሞላበት ፈላጭ ቆራጭ የሆነ ስርዓት በህግ ከለላ ለመገንባት ቆርጦም የተነሳ መሆኑን በግልጽ የሚያመላከት ነው አዋጁ የሰብአዊ መብት ጥሰቶችን የህግ ከለላ ከመስጠት ባሻገር በእጅጉ የጠበበውን የኢትዮጵያ ዲሞክራሲያዊና ፖለቲካዊ ምህዳር ጨርሶ የሚያጨልምና የህግ የበላይነት፣ ተጠያቂነት፣ የመናገር ነፃነትና የፖለቲካ ተሳትፎን ከኢትዮጵያ ምድር ፈጽሞ እንዲጠፋ ለማድረግ አ አገዛዙ ግልጽ እንቅስቃሴ መጀመሩን የሚያሳይ ነውም ተብሏል። ከዚህ በተጨማሪም አዋጁ የሽበርተኝነትንና የህገወጥ የገንዘብ ዝውውርን ትርጓሜ ከልክ በላይ በማስፋት ከስደት የተረፉትን የተቃዋሚ ፖለቲከኞችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ ተጽዕኖ ፈጣሪ ግለሰቦችንና ባለሀብቶችን በከፍተኛ ስጋት ውስጥ የሚጥልና ተሸማቀው እንዲኖሩ የሚያደርግ ጸረ ሰው አዋጅ ነውም ተብሎለታል። ይህ ሁሉ የሚያሳየው የአብይ አህመድ መንግስት የፖለቲካ ምህዳሩን ከሁሉም የዲፕሎማቲክ ተቃዋሚ ድምጾች በማጽዳት ያልተገደበ ስልጣንን ለመያዝና የሞራልና የህግ ገደቦችን በኃይል ለመጨፍለቅ መዘጋጀቱንና ስልጣኑን ለረጅም ጊዜ በኃይል ለማስቀጠል በመስራት ላይ እንደሚገኝ ነው። የአዋጁ ሌላው አሳሳቢ ገጽታ አዋጁ ከጸደቀበት ጊዜ በፊት ለተፈጸሙ ድርጊቶች ጭምር ተግባራዊ ሊሆን ይችላል መባሉ ነው። ይህ ከሆነ የህግን የኋላ ታሪክ ተፈጻሚ ያለመሆን መርህንም የሚጥስ ነው ተብሏል። ድንጋጌው ከፍተኛ የፍትህ መጓደልን ከማስከተሉም በላይ መ መንግስት የተወሰኑ ግለሰቦችን ወይንም ቡድኖችን ሆን ብሎ ኢላማ በማድረግ ህግን ለበቀል መሳሪያ ለመጠቀም ማሰቡንም ያሳያል። ይህ የሚሆነ ከሆን ደግሞ መንግስት ከዚህ ቀደም እስር ቤት በወረወራቸው የፖለቲካና የህሊና እስረኞች ላይ አሰቃቂ ተግባራትን ሊፈጽምም ይችላል። የአብይ አህመድ መንግስት በህዝብ ተወካዮች ምክር ቤት እንዲጸድቅ ያደረገው አዋጅ በግልጽ ቋንቋ ሲተረጎም እነዚህንና መሰል ኢሰብአዊ ድርጊቶችን ህጋዊ ሽፋን የሚሰጡ ሆኖም ተገኝ በሌላ በኩል አቶ ታዬ ደንዳአ የሚፈጠረው አይታወቅም ብሎ ከመታሰሩ በፊት ባስቀመጠው ቪዲዮ ቃለ መጠይቅ አብይ አህመድ አማራ ላጠፋው ነው ብሎ አስቀድሞ ነግሮኛል ሲል ቃል በቃል ተናገረም። ታዬ ደንዳአ ጠቅላይ ሚኒስትሩ በጠና ታመው እንደነበረም ተናግሯል። ከዚህ ጋር በተያያዘ ታዬ ደንዳአ ያደረገውን በአጭሩም አስመልክተናችሁ እንመለስ። ማፊያነት አካሄድ በግልጽ የተናገርኩ እሱን ግርግር ይፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ፣ ጠርቶ ያው የተወሰኑ ነገሮችን አነሳልኝ። ያው አንዳንዶቹ ላያስፈልጉ ይችላሉ፣ ግን ክሪቲካል ነገሮች አሉ። አንዱ ለምንድን ነው አንተ ከጠላት ጋር የምትደዋወለው? አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ብልጽግና ጽሕፈት ቤት የኮሚኒኬሽን በእኔ ሌቨል የነበረ ሰው ነው እንተዋወቃለን። እኔ ሲናገር እና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረን። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል፣ ሶ ብልጽግና ቀርቶ ወደ ጉልጽቅልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የእሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለ አለ። ይሄ ምን ማለት ነው? ጠላት ማን ነው? ይህ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ የምትለው እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት። ማለት ነው አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነ እገሌን ላጠፋ ነው አለኝ በአካባቢው በፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ አላጠፋ ነው አለ። ምስጢሩ ነው እንዳይቀር ለምን አፉን አውጥቶ እንደዚሁ አማራ አላጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው ላይ እኔ እኮ እየጠየቅኩ ያለሁት ኦሮሞ ሕዝብ ነጻነት እንዲያገኝ ፍት እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም አልፈለግም አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄንን ከዚህ በኋላ እኔ ጥያቄ ጠየቁ። ያው እኔ ጥበቃ ምናምን ተወስዶ ስለነበር በሌላ ሰበር ዜናችን ከትላንት የጀኔራል አያና ቱራ ሞት በኋላ ጠቅላይ ሚኒስተሩን ጨምሮ በርካታ ጀኔራሎች የኮንፈረንስ ውይይት ማድረጋቸው ተሰማ። በዚህ የኮንፈረንስ ንግግር ላይ ጠቅላይ ሚኒስተሩ የጀኔራሎቻቸውን ክብር የሚነካም ድንበር ያለፈ ንግግር ሲያደርጉም ተደምጠዋል። እኔ ወርጄ ሊዋጋላቸው የሚል ስላቅ እስከ ማስቀመጥ የደረሱት ጠቅላይ ሚኒስትር አብይ አህመድ ጀኔራሎቻቸውን ትላንት ማታ በኮንፈረንስ ዞን አስቸኳይ ስብሰባ መጠርተው እንደነበረም የውስጥ ምንጮች ይገልጻሉ። የአስቸኳይ ስብሰባው ምክንያት በዚህ ወር በተለይ ያለፉትን ሶስት ሳምንታት በአማራ ክልል ውጊያ የደረሰባቸው ኪሳራ ከቁጥጥር ውጭ በመሆኑ ነው። ጠቅላይ ሚኒስተሩ ከአስር ከሚበልጡ ጀኔራሎች ጋር ባደረጉት በዚህ ስብሰባ እንዴት እነሱ ይህንን ያክል አቅም አገኙ ሲሉን የፋኖ ኃይሎችን አቅም ለጀኔራሎቻቸው ጠይቀዋል። በተለይ በዚህ ሳምንት በጎርጎራ ከወደቀችው የሄሊኮፕተር ጋር በተያያዘ ጠቅላይ ሚኒስተሩን እንዴት በዚህ ቅርበት ሊጠጉ ቻሉ ይህንን ሁሉ ባለስልጣናት ባለበት አካባቢም እንዴት ቅድሚያም የአካባቢ ጥናትና ጽዳት አትሰሩም ሲሉ የብስጭት ጥያቄም አቅርበዋል። በተለይ ከሰሞኑ በጎንደር የደረሰባቸው ምት የከፋ መሆኑን የገለጹት ጠቅላይ ሚኒስትሩ ጎንደር ድረስ ገብተው የመሳሪያ ዲፖም ሲያወድሙ የተነበራችሁ ሲሎም ጀኔራሎቻቸውን ጠይቀው አፋጠዋል። ጎጃም ላይ፣ ወሎ ላይ፣ ጎንደር ላይ፣ ሸዋ ላይ እያንዳንዱ ቦታ እየተገደሉ የጦር መኮንኖችን ጠቅሰው ይህ ሁሉ ሲ ፈጠር የተነበራችሁ ብለውም ጠይቀዋል። ጠቅላይ ሚኒስትሩ ላነሱት ጥያቄ ምላሽ የሰጡት ጄኔራሎችን ሰራዊቱ የመዋጋት ሞራልና አቅም እንደሌለው በሚገልጹበት ወቅት ጠቅላዩ ወዲያው የጄኔራሎችን ንግግር በማቋረጥ ታዲያ እኔ መጥቼ እንድዋጋላችሁ ነው ወይ የምትፈልጉት በሚል ኃይለ ቃል የተናገሩ ሲሆን ቀጥለውም የትግራዩን ጦርነት እኔ ጦር ሜዳ ወርጄ ባልመራው ኖሮ እናንተ እርባነቢስ ናችሁ ሲሉም ተናግረዋል። ያለኔ እያንዳንዳችሁ አንድ ቀንም ተኝታችሁ አትነቁም ሲሎም ተናግረዋል። ጠቅላዩ ካስፈለገ እኔም ቢሆን ጦር ሜዳ ወርጄም እመራለው። ሰራዊት አጣን የመዋጋት ፍላጎት የለውም ከሆነ ጥያቄያችሁ፣ ጠቅላዩ ዘመት የሚል ፕሮፓጋንዳ ማሰራጨትና የኦሮሞን ህዝብ መቀስቀስ ቀላል ነው። ነገር ግን ወቅቱና ጊዜው አሁን አይደለም ሲሎም ይናገራሉ። አስፈላጊ በሆነ ሰዓት ወርጄም ጦር ሜዳ ጦር እንዴት እንደሚመራም አሳያችኋለሁ ሲሎም ጀኔራሎቻቸው ላይ ተሳልቀውባቸዋል። በመጨረሻ እኔ በየጊዜው ቀን እያስቀመጥኩኝ በዚህ ጊዜ ጦርነቱን እጨርሳለሁ እያልኩኝ ለውጭ አጋሮች እናገራለሁ በእናንተ እንዝላልነት ግን ይኸው ሁለት ዓመት ተሻገረ በማለት ከዚህ በኋላ ጊዜ እንደሌለና ከመስከረም በፊት ጦርነቱን እንዲጨርሱ ተናግረው የዙም ውይይቱን አቋርጠው ወጥተዋል ሲሉም የውስጥ ምንጮች ገልጸውልናል። ይህ በእንዲህ እንዳለ በትላንትና ሁለት ጎጃም ላይ አፋባሀ የጎጃም ቀጠና ና ብስቶች የብልጽግናን ኃይል ዳንግላ ከተማ ላይ አይቅጡ ቅጣት ቀጥሁታል ይችላል ይህ ኦፕሬሽን እጅግ ድንቅ ነው ተብሏል ከዚህ ጋር በተያዘም አንድ የፋኖ መሪም ስለ ጉዳዩ ማብራሪያ ሰጥቶናል እንደሚከተለው አድምጠነው እንመለስ በትናንትና ውለት በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዳንግላ ከተማ ላይ መጠነ ሰፊ ውጊያ ተደርጎ የወገን ኃይል ትልልቅ ድሎች እንዳስመዘገበ በተለያዩ መገናኛ ብዙሀን እየተዘገበ ይገኛል ተጨማሪ ማብራሪያዎችን ለማግኘት ወደ ስፍራው ስልክ ደውያለው አብራችሁ ይቆዩ አመሰግናለሁኝ እስኪ በቅድሚያ ሙሉ ስምህንና የስራ ኃላፊነትን ለተመልካቾች ብታስተዋወቅልኝ። አማራ ፋኑ ብሔራዊ የጎጃም ከተና የሶስተኛ የህዝብ ግንኙነት ኃላፊ ነኝ። አመሰግናለሁ ምስጌ ለዚህ ቃለ ምልልስ ፍቃደኛ ሆነ በመምጣት ትናንትና ዳንግላ አካባቢ እጅግ በጣም አስደናቂ የሆነ ስራ መሰራቱን የተለያዩ መረጃዎች እየወጡ እያየን ነው። የእኛ ብላክ ላዮን ሚዲያም ዘግቧልና እንዲሁ ለአድማጭ ተመልካቹ ዘርዘር ያለ መረጃ የተሻለም ስዕል ለመሳል ምንድነው የነበረው ነገር? በቅድሚያ እነማን ናቸው በዚህ ውጊያ ላይ የተሳተፉት? ብርጌዶቹን፣ ክፍለ ጦሮቹን ጠቅሰህ እስኪ ስለነበረው ሂደት ብታጫውተን። እሱ ያው የተሳተፉት ሶስት ክፍሎች ሲባሉ አላቸው አይደለም አለው ሶስት ክፍለ ጦሮች ናቸው ተሳተፉት ይሰማሉ ይሰማል። ከሶስቱ የሶስተኛ ጎጫማ ጎንደር ክፍለ ጦር የአንደኛ ክፍለ ጦር ባህር ዳር ዙሪያ ያለችው ማለት ነው፣ የአምስተኛ ተወደድ መንገሻ አትከም ክፍለ ጦር እነዚህ ሶስት ክፍለ ጦሮች ናቸው አንደኛና አምስተኛ ክፍለ ጦር በተወርዋሪ ኃይላቸው ነው ውጊያውን ያደረጉት። የሶስተኛ ክፍለ ጦር የተወሰነ ተወርዋሪ እና ቢትወደድ መንገሻ ጀምሬ ብርጌድ በሙሉ አቅሙ ነው ውጊያውን ያደረገው። ገባ በሙሉ በሚባል ደረጃ በጠላት ኃይል ላይ የቁጥርም፣ የመሳሪያም፣ የስነ ልቦና የሚበላይነት ይዘን የገባ ነው። እንግዲህ የውጊያው ዓላማ በጣም ዘርፈ ብዙ ነው። ለጊዜው ሙሉን ዓላማ መግለጽ ባይቻልም ከተማውን የመቆጣጠር ዓላማ ግን አልነበረም። ውጊ ዓላማ ዳንግላ ከተማን የመቆጣጠር ዓላማ ይዞ አይደለም ወደ ውጊ ተገባው። ሌላ ሰፊ የተሻለ ዓላማዎችን ይዞ ነው ወደ ውጊ ተገባው። እንግዲህ ውጊያው በጣም በመናበብ ነው የተመራው ጦር መሪዎች እንግዲህ በጣም በፎቶ ላይ የባይቸኋቸው ጀግና የጦር መሪዎች ነው ውጊያው በጣም በመናበብ እና በሚገርም ጀግንነት በአባላቶቹ በሚገርም ወኔ ነው የተመራው አላማውን መቶ ፐርሰንት በላይ አሳክቷል ማለት እንችላለን መልካም በውጊያው ሂደት የ በጠላት ኃይል ላይ የተወሰደ እርምጃ አለ። በስም የሚጠቀሱ የስርዓቱ አጎብዳጅ ኢንስፔክተሮች ሳይቀር እርምጃ ተወስዶባቸዋል የሚሉ መረጃዎች አውጥታቸዋል እና ምን ምን ድሎች ተገኙ? እስኪ ስለ ድሎቹ ብትነግረን። ዳርማልተናና የብልጽግና አመራሮች ሲደመሰሱ ሕዝቡ በደንብ በስን ስለሚያውቃቸው እንጂ በርካታ የብርሃኑ ጁራ ጦር በየጊዜው ነው በዛ ቀጠና የሚያዩ። በትናንትናው ዕለትም በርካታው ነው የተሰበው። እንግዲህ በጣም በዚህ ውጊያ ከገኙ ከሚባሉ ድሎች በጣም ከፍተኛ ሶስቱ የብልጽግና ከፍተኛ የጦር አመራሮች ያረጋ ከበደ ጦር ማለት ነው ኢንስፔክተር ያለው የተባለ የዳንግላ ወረዳ የከተማ አስተዳደር ምክትል ፖሊስ አዛዥ የነበረና በፋኖ ላይ እጅግ በጣም ከፍተኛ ጥላቻ ያሉ ማህበረሰቡንም ሲያሰቅቅ ሲያሸማቅቅ መኖረ ህዝቡም ያመሰገነበት ረፍት አገኘን ያለንበት ግለሰብ ነው። ሁለተኛ ኢንስፔክተር ወርቅነህ የተባለ እሱም እዚያው የፖሊስ ተቋም ከፍተኛ አመራር ነው። እሱም በተመሳሳይ በዘፈኑ ያለው ጥላቻ ራ ውስጥ አንድ የሚያስጥ ሁኔታ ማህበረሰቡንም እንደ ማህበረሰብ በጣም የሚጠላ ጃገው ሸንጎን ተልኮ ተቀብሎ የሚሰራ እና ጸራማ ራነቱን በግልጽ በአደባባይ የሚያሳይ ግለሰብ ነበረ እሱም ብዙ ውጊያ ከተደመሰሱት መሀል ሶስተኛ ሚኒሻ አሸሽም ቄሴ ይባላል። እዛ ሚኒሻ ውስጥ አመራር ነው፣ የሚኒሻ አመራር ነው። ስለዚህ ግለሰብ አንድ ነገር ብል ደስ ይለኛል። ይህ ግለሰብ ባለፈው ባለፉት ጊዜያት እንግዲህ በስርቆትና በሴት በመድፈር የሚታወቅ ግለሰብ ነው። በአንድ ወቅት የሚስቱን ልጅ ማለትም የእንጀራ ልጁንም ተብሎ በሚጠራው በተለምዶ የሚስቱን ልጅ የሰባት አመት ልጅ ደፍሮ አስራ ሰባት አመት ከፈርዶበት ከእስር ቤት የወጣ ሰው ነው። ይህ ግለሰብ ነው ድጋሚ ወደ ሚኒሻ ገብቶ አመራርነት ቦታ ተሰጥቶት እንግዲህ ውጊያ ሲያደርግ ከአሞ ጋር የተደመሰተ ማለት ነው። እና ማህበረሰቡ እጅግ በጣም ረፍት ያገኘበት ነው። እንግዲህ በተለያየ መንገድ ንበስ የሚያወጣ ናቸው። በርካታ የሚሊሻም በፖሊስም አመራርም አባላትም አሉ። እነዚህ ግን በተለየ ህዝቡ ላይ ተኛ ግፍ የፈጸሙ ሰዎች ናቸው። ከዚሁ ከውጊያው ጎን ለጎን ሰሞኑን የማህበረሰብ አገልግሎት ስራ ሰርታችኋል፣ ድልድይ አሰርታችሁ አስመረቃችኋል እና እንደው ዜናውም ሩቅ ስላልሆነ ገና ሳምንትም ስላልሞላው፣ እስኪ ስለ እሱ የተወሰኑ መረጃዎች ስጠኝ። እሺ፣ ያው የማህበረሰብ አገልግሎት ብዙን ያው ሚዲያ ላይ እንዲሁ ስለማናወጣው ብዙዎቹ የምናደርጋቸው ስለሆነ ብዙዎቹን ስለማናወጣ እንጂ ይህ የለት ከለስ ስራችን ነው። በርሻ በዘር በመጣን ብዙ ህዝቡን እናገለግላለን። አሁን ግን የእርሻ ወቅትም ስለሆነ ከህዝቡ የሚወጣን ስለሆነ ህዝቡ ጋር እስካለን ድረስ ነፍሱን ሊሰጥ ወጣ ይ ብሩ ወይም ጉልበቱን አይሰስትም ለዚህ ህዝብ እና በዛ ልክ ነው የሚሰረው። በሰሞኑ በዳንግላ ወረዳ ሊጋባ ቀበሌ አስተሪዮ ቀበሌን፣ ሊጋባ ቀበሌን እና መጫ ወረዳ አንደኛ ክፍለ ጦር ሊያገናኙ